ሰላም ቤተሰብ፣ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ይብዛ። ቪዲዮን እንዳታሳልፉ እስከ መጨረሻ ደግሞ ስሙበት ማለት ነው እና አመሰግናለሁ። ቪዲዮን ላይክ በማድረግ እንዲሁም ደግሞ ሰብስክራይብ በማድረግ የሚታበረታቱኝ ይህት ወንድሞቼ ከልቤ ነው ማመሰግናችሁ ማለት ነው ምክንያቱም በጥቂቱ ያላመሰገነ ደግሞ በትልቁ ደረጃ ማሄድ ስለማይችል ማለት ነው። በተጨማሪ ደግሞ ብዙ ቤተሰብ እፈልጋለሁ በዩትዩብ። ምክንያቱም ዛሬ እንኳን ባይመቸኝም ለወደፊት የተሻለ ቪዲዮዎቹን እየመጣለሁ ብዬ ተስፋ አለኝ ማለት ነው። ስለዚህ ብዙ ቤተሰብ ማፍራት እፈልጋለሁ ማለት ነው። ስለዚህ አሁንም ደግሞ ስትመለከት ምናልባት ቤተሰብ ያሉናቸው ሰዎች ካላቸው ቤተሰብ ሆኑ ማለት ነው። የማለት በግዴታ እያልኩ አይደለም፣ ወዳቸው ፈቅዳቸው ደስ ብሏቸው ማለት ነው። ስለዚህ ቤተሰብ ሆኖ ላይክ የምትለ ንቆት እዚ ጋ ደግሞ ቤተሰብ ሆኖ ማለት ነው ብዙ ቤተሰብ ማፍራት ፈልጋለሁ። ስለዚህ ቪዲዮን ደግሞ ሼር ላይክ በማድረግ ለብዙዎች አድርሱ ማለት ነው እናው እስከ ዛሬ ደግሞ እያበረታታችሁኝ ላላችሁኝ ሙሉ ልብ ምስጋናዬ ከልቤ ነው ማለት ነው። እና ይቱ ደግሞ መክፋት የምትፈልጉት ሰዎች ከፍታችሁ ስሩ። እኛ ደግሞ በተቻለን አቅም ሳንቀናና ዘር ሃይማኖት፣ ብሄር ሳንለይ እናበረታታችኋለን ማለት ነው። ስለዚህ እናንተም በርቱ እኛን ደግሞ